ዛሬ እንዴት አድርገን ነው ከሴጋ ወይም ደግሞ ከኮርሱ ውስጥ ራሳችንን ማላቅ የምንችለው? አይ ነው ብዙዎቻችን ከራሳችን ጋር እንጣላለን። እንዴት እዛ አይነት ሴጣት ውስጥ እንደምንገባ እናቅም፣ ራሳችንን እንወቅሳለን። ዛሬ እንዴት አድርገን ነው በመቶ ቃ ከዚህ ሱስና ከዚህ አላስፈላጊ አዲክሽን መውጣት የምንችለው የሚል ነገር ስቴፕ ባይ ስቴፕ አሳያችኋለሁ። የማታቅሚ ሰዎች ካላችሁ አብርሃም እባላለሁ። በሺዎች የሚቆጠሩ ልጆችን ኦንላይን ላይ እየረዳ ነው የሚገኘው። እንዴት አድርገው ኦንላይን ላይ ገንዘብ ዘረቤት ማድረግ የሚችሉ፣ እንዴት አድርገው ነው ደግሞ ሜንታሊታቸውን ስትሮንግ ማድረግ የሚችሉት የሚለው ነገር አብረን እናወራለን። የዚህ ዩቱብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰቦች እንዲቀላቀሉ። ወደ ቪዲዮ እንሄድ። ብዙዎቻችን እናቆማልናል። ብዙዎቻችን እንዳቆምን ይሰማናል፣ ግን እንዴት እንደሆነ እናቅም። ሰምሃው ከሆነ ጊዜ በኋላ ተመልሰን መላለን እዛ ቦታ እንገኛለን፣ መልሰን ራሳችንን እንጠላለን። ዛሬ እንዴት አድርጋችሁ ይሄን ስቴፕ ከተከተላችሁ በመቶ ቀን እንዴት ራሳችሁን ፍሪ ማድረግ እንደምትችሉ አእምሯችሁ የተጎዳውንም ፓርት እንዴት አድርጋችሁ ነፃ ማድረግ እንደምትችሉ ዲፕ ዳውን እናወራለን። የመጀመሪያው ነገር ምነግራችሁ ምንድን ነው፣ ትሪገር የሚያደርጋችሁ ኢንስታግራም ነው፣ ዩቲዩብ ነው፣ ቲክቶክ ላይ ላይቭ ነው ምንድነው፣ እናንተን ወደዛ ስሜት ተመልሳችሁ እንድትሄዱ የሚያደርገው እናንተን ያ ዲዛይር እና ያ ፍላጎት እንዲሰማችሁ የሚያደርገው የሚለውን ነገር አይደንቲፋይ ማድረግ መቻል አለባችሁ። ዝም ብያ ቁማለው ተጨናንቅ ያለው ማለት ሳይሆን፣ ኤግዛክትሊ ምን እናንተን ወደዛ አይነት ዲዛይር ወደዛ አይነት ፍላጎት አድርግ አድርግ፣ ምታ ምታ የሚያሰኛችሁ ነገር ምንድን ነው የሚለውን ነገር ኤግዛክትሊ አይደንቲፋይ ማድረግ አለባችሁ። ብዙዎቻችሁ አእምሯችሁን በደንብ ጠይቁ። ኤግዛክትሊ ያን ዲዛይር ማውረቅ የመጀመሪያው ስቴፕ ነው። ለምሳሌ ዛሬ አቆማለሁ ብላችሁ ብታስቡ በመጀመሪያ አምስት እስከ አስር ቀን አእምሯችሁ ከምታስቡት በላይ ደስተኛ ሆናል። ምክንያቱም እስከ ዛሬ እየተቸገራችሁ የነበረውን ነገር አምሯችሁ አቁሞ ስለቻለ ውስጣችሁን በደስታ ትሞልታለችሁ። ግን ስቲል አሁንም ቢሆን ሙሉ በሙሉ አቁማችኋል ማለት አይደለም። ምክንያቱም ከሆነ ጊዜ በኋላ ሳታ በሆነ ትሪገር ልትመለሱ ትችላላችሁ ነገር ግን እነዚህ ነገሮች እንዳይፈጠሩ እነዚህን ሁለት ነገሮች ኢምፕልመንት አድርጉ። የመጀመሪያው ቅድም የነገርኳችሁን ትሪገር የሚያደርጋችሁን ነገር ከህይወታችሁ ማስወገድ። ወይር ሶሻል ሚዲያ ሊሆን ይችላሉ፣ ወይር ኢንተርኔት የቁጭ ብላችሁ ሰርች ማድረግ ሊሆን ይችላል፣ ወይደር አልጋችሁ ላይ የተኝታችሁ ከመተኛታችሁ በፊት ምታያቸው ሙቪዎች ሊሆን ይችላሉ። እነዚህን ነገሮች በምትችሉት አቅም ማስወገድ። ሁለተኛው ደግሞ እናንተን በህይወታችሁ ላይ ሊጠቅማቸው የሚችል ነገር ኤክሰርሳይዝ ሊሆን ይችላል። አዳዲስ ጓደኞች ማግኘት ሊሆን ይችላል። ቢዝነስ አይዲያዎችን ከሰው ጋር ሼር ማድረግ ሊሆን ይችላል። በምትችሉ አቅም እነዚህን ነገሮች በህይወታችሁ ላይ አድ ማድረግ ያስፈልጋል። እዚህም ከአምስት እስከ አስር ቀን ስታልፍ እነዚህ ሁለት ነገሮች ሊፈጠሩ ይችላሉ። የመጀመሪያው አልፋ ቻሌንጅ፣ ሁለተኛው ደግሞ ሴጋ መጣል። ግን ምንድን ነው ይህን አስር ቀን ማለፍ የከበዳችሁ ልጆች በምትችሉ አቅም ከራሳችሁ ጋር በደንብ በማውራት ምን ትሪገር እንደሚያደርጋችሁ ፊት ፊግራውት በማድረግ ለማሻሻል መሞከር አለባችሁ። እንደዚሁም ደግሞ ያለፋችሁ ልጆች ወደሚቀጥለው ስቴጅ ስትመጡ የተለያዩ ሳይድ ኢፌክቶችን በራሳችን ላይ ማየት እንጀምራለን። ለምሳሌ ለጓደኞቻችን ያለን ጊዜ ያስጠለናል፣ ለሴት ልጅ ያለን አትራክሽን ያስጠለናል፣ ሴክስ ምናምን ብዙ ደስተኛ አያደርገንም፣ ብቸኝነት ይሰማናል። እነዚህን ሳይድ ኢፌክቶች በህይወታችን ላይ ማየት እንጀምራለን። እነዚህን ሳይድ ኢፌክቶች ማየት ግን ሪዚስት ማድረግ እንደሚያስፈልግ ልነግራችሁ እፈልጋለሁ። እነዚህ ስሜቶች ደግመን ደጋግመን ወደዛ እንድንሄድ ያደረጉናል። ግን በምትችሉ ተቅም እነዚህ ብቸኝነት፣ ለሴት ያላችሁ ፍላጎት በመቀነሱ ምንም ማለት አይደለም ምክንያቱም እነዚህ ለረጅም ጊዜ አናትህን እና አእምሮን የጎዳው ወይም ደግሞ የኮር ወይም ደግሞ የወሲብ ፊልሞች ወይም ደግሞ ቪዲዮዎች አእምሮን የጎዱ ስለሆነ እነዚህም ሳይድ ኢፌክቶች ማየት ምንም ማለት እንዳልሆነ ልነግራችሁ ፈልጋለሁ። እንዲሁም አሁን ያለንበት ስቴጅ እንዲሁም የመጨረሻው ስቴጅ ምን እንለዋለን? የደስታና የሪዋርድ ስሜት እንለዋለን። በሚቀጥለው ስልሳ ቱ መቶ ቀን አእምሮአችን ከምናስበው ላይ ደስተኛ የሚሆንበት ኤክሰርሳይዝ ስናደርግ እጅግ በጣም ጥንካሬ የሚኖርበት ኮንፊደንሳችን በማናስበው መንገድ ቱ ዘ ሩፍ የሚጨምርበት በጣም ደስተኛ የምንሆንበት ስቴጅ ነው። ይሄ ስቴጅ ላይ ከደረሰ በህይወታችን ምን ያክል ማይሆን ቦታ እየሄድን እንደነበር እንረዳለን እንዲሁም የተለያዩ አይነት ቤኔፊቶችን እስካሁን በማቆማችሁ በህይወታችሁ የምታዩበት ጊዜ ነው ለምሳሌ ኤክሰርሳይዝ ስታደርጉ ሊሆን ይችላል ከጓደኞቻችሁ ጋር ያላችሁ ግንኙነት ሊሆን ይችላል ኮንፊደንሳችሁ ሊሆን ይችላል አካባቢ ያሉ ያሉ ሴቶች አፕሮች ማያደርግ ሊሆን ይችላል እነዚህ ቤኔፊቶች ሴክስ በማቆማችሁ ብቻ ማየት ትጀምራላችሁ እንዲሁም ለነገሮች ያላችሁ አስተሳሰብ ሁሌ ሴት ልጆችን ስታዩ ሴክሽዋላይዝ የምታደርጉት ነገር በጣም ልክ እንዳልሆነና እያደረጋችሁ የነበረውን ነገር በጣም አስጸያፊ እንደሆነ ትረዱኛላችሁ። እዚህ ስቴጅ ላይ ከገባችሁ ከዚህ በኋላ በህይወታችሁ ትመለሳላችሁ ብዬ አላስብም። እግዚአብሔር አክብርልኝ። ይህ ቪዲዮ ጠቃሚ ነው ብላችሁ የምታስቡ ሰዎች ሰብስክራይብ በማድረግ የቤተሰቦቻችን አንድ አካል ሊሆኑ እንዲሁም በምትችሉት አቅም ይሄ መረጃ ይጠቅመዋል ለምትሉት ሰው ሼር በማድረግ አገራችን ላይ ያለውን የአእምሮ ትልቅ ችግር እንቅረፍ ብዬ እማጸናችኋለሁ። ሰላማችሁ ይብዛ።